አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 22 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱን ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1447 ዓመተ ሂጅራ የሀጅ ጉዞ ዋጋን ይፋ አደረገ። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋድ ለመቆጣጠር የሚያስችል መሳሪያ እንዲገጣጥሙ የሚያስገድደው መመሪያ ተግባራዊ ሊደረግ ነው። 211 ሚሊዮን ብር በላይ የሚያወጡ መድኃኒትና የሕክምና ግብአቶች ለአምስት የመንግስት ሆስፒታሎች ድጋፍ ተደረገ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘንድሮ የሀጅ ጉዞ ዋጋ 740 ሺ ብር መሆኑን ጠቅላይ ምክር ቤቱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮ ዓመት የሀጅ ጉዞ ዋጋ 740 ሺ ብር መሆኑን ዛሬ ሰኞ ኅዳር 22 2018 በሰጠው መግለጫ አስታውቋል። ጠቅላይ ምክር ቤቱ ይህን ባሳወቀበት መግለጫው የሀጅ ምዝገባ መጀመሩንም ይፋ አድርጓል። በጠቅላይ ምክር ቤቱ ባለፈው ዓመት ለሀጅ የተከፈለው ተመን 625 ሺህ ብር እንደነበር ይታወሳል። በዘንድሮ ዓመት የ115 ሺ ብር ልዩነት የታየበት ነው። ምክር ቤቱ ኃላፊዎች በሰጡት ማብራሪያ በውጭ ምንዛሬ አምና ከነበረው 4921 ዶላር ወደ 4228 ዶላር ዝቅ መደረጉን አስረድተዋል። ነገር ግን በብር ተመን ላይ ጭማሪ መታየቱን በመግለጽ ይህ የተከሰተው ከብር የመግዛት አቅም መዳከም ጋር የተገናኘ መሆኑን በመግለጫው አመልክተዋል። ምዕመናን ምዝገባውን ከጥር 18 2018 በፊት እንዲያጠናቅቁ ያሳሰበው ምክር ቤቱ የሳውዲ አረቢያ ሀጅና የጤና ሚኒስቴር በጋራ ባወጡት መመሪያ መሰረት የሁጃጅን ጤንነት የሚያሳየ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ እንደሚጠበቅባቸው ገልጸዋል። ከዛሬ ኅዳር 22 2018 ዓመተ ልደት ጀምሮ ያላላቸው ሙስሊሞች በይፋ የምዝገባ አገልግሎት መስጠት ይጀመራል። በመሆኑም የዘንድሮውን የሐጅ አገልግሎት መስተንግዶ ዋጋ ተመን በከፍተኛ ሁኔታ እንዳይጨምር ለማድረግ በሳዑዲ አረቢያ በአልራህማን እንግዶች አገልግሎት ከሚሰጡ ድርጅቶች ጋር ከቀደምት ዓመታት በተሻለ ግልጽ ፍትሐዊና አሳታፊ የአገልግሎት አቅርቦት ውድድር መድረክ በመፍጠር የአገልግሎቱን ጥራቱን በጠበቀ መልኩ በተለይ ከውጭ ምንዛሬ አንፃር በተሻለ የዋጋ ተመን አገልግሎት ማግኘት ተችሏል። እንደሚታወቀው ከሰባ በመቶ በላይ የሚሆነው የሀጅ አገልግሎት ጊዜ የሚፈጸመው በውጭ ምንዛሬ በውጭ አገር መሆኑ ግልጽ ነው። በመሆኑም በዘንድሮ ሀጅ የአገልግሎት ጥራት ከድርድር ሳይገባ ግዢዎች በግልጽ ጨረታ እንዲቀርቡ በመደረጉ ከዶላር አንጻር ከባለፈው ዓመታት ጋር ሲነጻጸር ከነበረው 4921 የአሜሪካን ዶላር ወደ 4228 ዶላር ዝቅ እንዲል ተደርጓል። ይህ ማለት ከባለፈው ዓመት አንጻር የ15.6 በመቶ ቅናሽ እንድታይ ማድረግ ተችሏል ማለት ነው። ይሁን እንጂ የብር የመግዛት አቅም ከባለፈው ዓመታት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ልዩነት ያሳይ በመሆኑ የዘንድሮ ሀጅ አገልግሎት እና መሰንግዶ ክፍያ የብር ተመን ከባለፈው ዓመት አንጻር መጨመር የነበረበት ከ35 ፐርሰንት ወይም ደግሞ 843000 ላይ በመቀነስ በ18.4 ብቻ ከፍ ብሎ በብር 740000 ብር ሆኖ የአንድ ሺህ አራት መቶ አርባ ሰባተኛው ዓመተ ሂጅራ ሀጅ የዋጋ ተመን ተቆርጧል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ለመቆጣጠር የሚያስችል መሳሪያ እንዲገጥሙ የሚያስገድደው መመሪያ ተግባራዊ ሊደረግ ነው። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። ከተሽከርካሪዎች የሚወጣ የበካይ ጋዝ ልቀትን ለመቆጣጠር የወጣው አስገዳጅ መመሪያ በቅርቡ ወደ ስራ ሊገባ መሆኑን የገለጹት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ናቸው። ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑን በመጠቆም አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነ እንደሚታገዱ በተለይም ለረዥም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቀዋል። ሚኒስትሩ ይህን የተናገሩት የኢትዮጵያ ሲቪል አቪየሽን ባለስልጣን ከዕጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአቪየሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት ባቀረበበት ወቅት ነው። ስታንዳርዱን ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስትሩ አሽከርካሪዎች ቴክኖሎጂውን መጠቀምና ስታንዳርዱን ማሟላት ግዴታቸው እንደሆነ ተናግረዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ መጠቀም እንዳለባቸው ያስታወሱት ሚኒስትሩ ይህን የማያደርጉ ከሆነ እንዳያሽከረክሩ እግድ ይጣልባቸዋል ብለዋል። ያረጁ ተሽከርካሪዎቻቸውን ወደ ኤሌክትሪክ ወይም የተፈጥሮ ጋዝ መቀየር የሚችሉበት አማራጭ መኖሩንም አንስተዋል። የመንግስት ፍላጎት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ሳይሆን የሚለቁትን ጋዝ ነው ሲሉ አስረድተዋል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይም ወደ ታዳሽ ኃይል መቀየር እንዳለባቸው አሳስበዋል። ይህ አሰራር ተግባራዊ ከመደረጉ በፊት የእፎይታ ጊዜ ተሰጥቶ እንደነበር ያስታወሱት አለሙ አሽከርካሪዎች እንዲዘጋጁ የሚያደርግ ነበር ብለዋል። አሁን የእፎይታ ጊዜው ተጠናቆ ወደ ሥራ ልንገባ ነው። በተዘጋጀው ስታንዳርድ መሠረት እየተመዘነ በፌዴራልም ሆነ በክልል የሚገኙ ተሽከርካሪዎች ተግባራዊ ማድረጋቸውን ያረጋግጣል ሲሉ አብራርተዋል። ከዚህ ቀደም አሮጌ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መደረጉ የመጀመሪያው እርምጃ እንደነበር አስታውሰው በሌሎች አገሮች ለረጅም ጊዜ ያገለገሉ እንደመሆናቸው የሚለቁት ጋዝ በከፍተኛ መጠን የሚበክል እንደነበር ገልጸዋል። አክለውም በነዳጅ የሚሰሩ ተሽከርካሪዎችን ከመከልከል ይልቅ ከውሳኔው በፊት የገቡና አገልግሎት እየሰጡ የሚገኙ ተሽከርካሪዎችን የሚመለከት አሰራር መኖር በማስፈለጉ መዘጋጀቱን ገልጸዋል። እንደ ሚኒስትሩ ከሆነ የሚመለከታቸው አካላት እርምጃ መውሰድ እንዲችሉ በደብዳቤ እንዲያውቁት ተደርጓል። 211 ሚሊዮን ብር በላይ የሚያወጡ መድኃኒትና የህክምና ግብአቶች ለአምስት የመንግስት ሆስፒታሎች ድጋፍ ተደረገ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሙስሊም ኤድ አሜሪካ የተገኘው የመድኃኒትና የህክምና ግብአቶች ለአምስት የመንግስት ሆስፒታሎች የርክክብ ስነ ስርዓት ዛሬ ኅዳር 22 2018 ተከናውኗል። ለሆስፒታሎቹ የተበረከቱት የመድኃኒትና የህክምና መገልገያ መሳሪያዎች አሜሪካ ከሚገኘው ሙስሊም ኤድ ከተባለ ግብረሰናይ ድርጅት በጠቅላይ ምክር ቤቱ ፕሬዚዳንት የጽፈት ቤት ኃላፊ ኡስታዝ አቡበከር አህመድ አስተባባሪነት የተገኙ ናቸው። በጠቅላይ ምክር ቤቱ ቅጥር ግቢ በተካሄደው የርክክብ ስነ ስርዓት ላይ የመድኃኒትና የህክምና መገልገያ መሳሪያዎቹን የጠቅላይ ምክር ቤቱ ፕሬዚዳንት ሼክ ሀጅ ኢብራሂም ቱፋ ለፓዊ ሆስፒታል፣ ለአሰላ ዩኒቨርሲቲ፣ አላማጣ ሆስፒታል፣ ማሀላምባ ሆስፒታል፣ ዋኪዩ ሄልዝ ሴንተር የጤና ተቋማት ተወካዮች አስረክበዋል። የህክምና ቁሳቁሶቹን ድጋፍ በተመለከተ የተናገሩት ውስታዝ አቡበከር አህመድ ሙስሊም ኤድ ድጋፍ ሲያደርግ የአሁኑ ለስምንተኛ ጊዜ መሆኑን ገልጸዋል። በመርሃ ግብሩ ላይ የጤና ሚኒስቴር ሚኒስቴር ሚኒስትር ወይዘሮ ፍሬዮት አበባ ንግግር አድርገዋል። በዚህ ንግግራቸው በኡስታዝ አቡበከር አህመድ አስተባባሪነት የሙስሊም ኤድ ድጋፍ ከዚህ ቀደም በተመሳሳይ ሙስሊም ኤድ ድጋፍ ሲያደርግ መቆየቱን በማስተዋወስ ለድጋፉ ምስጋና አቅርበዋል። ለሆስፒታሎቹ በድጋፍ የሚደርሱ መድኃኒቶች በአግባቡ ጥቅም ላይ መዋላቸውን በሚደረግል ሪፖርት ተከታትለን እናረጋግጣለን ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ አጂ ብራሂም ቱፋ በበኩላቸው የተደረገው ድጋፍ የህክምና አገልግሎቶችን ተደራሽ በማድረግ የበርካታ የሚሰማቶችን ችግር በመቅረፍ ረገድ የሚኖረውን ከፍተኛ አበርክቶ አስረድተዋል። ቀጥለናል። ራሚስ ባንክ በበጀት ዓመቱ ከ400 ሚሊዮን ብር በላይ ጠቅላላ ገቢ ማስመዝገቡን አስታወቀ። አሚናት መሐመድ ዝርዝሩን ታቀርበዋለች። ሙሉ ለሙሉ ከወለድ ነጻ አገልግሎት የሚሰጠው ራሚስ ባንክ በ2024/2025 የበጀት ዓመት ከ400 ሚሊዮን ብር በላይ ጠቅላላ ገቢ ማስመዝገቡን ያስታወቀው አፈጻጸሙን ይፋ ባደረገበት መድረክ ነው። ኅዳር 22 2018 በአዲስ አበባ ኢሊሌ ሆቴል በከፍተኛ ኃላፊዎች በኩል አፈጻጸሙ ይፋ በተደረገበት መድረክ ከመገናኛ ብዙሃን ጋር ውይይት አካሂዷል። የባንኩ ዋና ስራ አስፈጻሚ አሊ ሙሐመድ እንዳሉት ከሆነ የተመዘገበው ጠቅላላ ገቢ ባለፈው በጀት ዓመት ከነበረው ጋር ሲነጻጸር የ3726% እድገት ያሳየ ነው። የተጣራ ትርፉን በ101 በመቶ ማሳደግ ችሏል። ባንኩ ጠቅላላ ሀብቱን በማሳደግ በበጀት አመቱ ከ4.2 ቢሊዮን ብር በላይ አድርሷል። ይህ ከባለፈው አመት ጋር ሲነጻጸር 85 በመቶ ጭማሪ አሳይቷል። የደንበኞች ተቀማጭ ገንዘብ መጠን በ173 በመቶ ማሳደግ ችሏል። በተጨማሪም ባንኩ 20 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ በማሰባሰብ ከባለፈው አመት ጋር ሲነጻጸር 7780 በመቶ ጭማሪ አሳይቷል። የደንበኞች ተደራሽነትን በሚመለከት 47 ቅርንጫፎችን ለአገልግሎት ክፍት በማድረግ አዳዲስ ደንበኞችን በማፍራት ረገድ በተጠናቀቀው በጀት ዓመት ጠቅላላ 352 ሺህ ደንበኞችን በማፍራት ቁጥሩን 93 በመቶ አሳድጓል። ከዲጂታል አገልግሎቶች ጋር በተያያዘ ለደንበኞቹ ፍላጎት ምላሽ የሚሰጥ ቴክኖሎጂን በመጠቀም የባንክ አገልግሎት አሰጣጡን እያዘመነ መሆኑን በመግለጽ የዩኤስኤስዲ ተጠቃሚ ደንበኞችን ቁጥር በ1802 ፐርሰንት ከፍ አድርጓል። በበጀት ዓመቱ ማገባደጃ ላይ የራሚስ ሞባይል ባንኪንግ መተግበሪያንና የካርድ ባንኪንግ አገልግሎቶቹን ለደንበኞቹ በማስተዋወቅ ተጠቃሚ እንዲሆን ማስቻሉንም ዋና ስራ አስፈጻሚው ተናግረዋል። የዲጂታል ባንክ አማራጮችን እንደ ኢንተርኔት ባንኪንግ ዋሌትና ኢሙራባሃ የዲጂታል አገልግሎቶችን ለመተግበር በፍጥነትና በትኩረት እየሰራ ይገኛል ሲል ጥቆማ ሰጥተዋል። ባንኩ ከወለድ ነጻ የባንክ አገልግሎትን በተመለከተ በቀጣይ ከመገናኛ ብዙኃን ጋር በአንድነት መስራቱን አጠናክሮ እንደሚቀጥል የባንኩ ኃላፊዎች ገልጸዋል። ራሚስ ባንክ ሙሉ ለሙሉ ከወለድ ነጻ አገልግሎት መስጠት የጀመረው ግንቦት 2015 ነው። ቢላሉል ሀበሽ 25ኛ ዓመት የብር ኢዩቤ ልዩን አከበረ። ቢላሉል ሀበሽ የልማትና መረዳጃ ድርጅት 25ኛ ዓመት የብር ኢዩቤ ልዩን ያከበረው በአዲስ አበባ ሚሊኒየም አዳራሽ ነው። 25 የደግነት ዓመታት በሚል መሪ ሀሳብ እየተከበረ በሚገኘው የድርጅቱ የምስረታ በዓል ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ ኢብራሂም ቱፋ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼክ ሱልጣን አማን፣ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ውስታዝ ጋሊ ሙክታር እንዲሁም የቢላሉ ባህሉል ሀበሽ የስራ አመራሮች ና ደጋፊዎች እንዲሁም የሴቶችና ና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ ተገኝተዋል። ድርጅቱ ከሁለት አስርተ አመታት በላይ ሲያከናውናቸው የነበሩ የበጎ አድራጎት ተግባራትን በዘከረበት መርሃ ግብር በበጎ አድራጎት ድርጅቱ የ25 አመታት ጉዞ ውስጥ በአጋርነት አብረው ለቆዩ አካላት ምስጋና አቅርቧል። በስነ ስርአቱ በቪዲዮግራፊ ና ፎቶግራፊ ያሰለጠናቸውን 67 ወንድ ና 43 ሴት በድምሩ መቶ አስር ተማሪዎች እንዲሁም በልብስ ስፌት 58 ሴት ና አራት ወንድ በድምሩ ስልሳ ሁለት ተማሪዎችን አስመርቋል። በተጨማሪም የማህበረሰቡን ተጠቃሚነት ያረጋግጣሉ ያሏቸውን ሶስት ሜጋ ፕሮጀክቶች ይፋ አድርጓል። እነዚህ ፕሮጀክቶች የሀገሪቱን ኢስላማዊ ቅርሶችና ታሪኮችን በመያዝ እሴቶቻችንን ከትውልድ ወደ ትውልድ የሚያሻግር ነው የተባለው የኢስላማዊ ሙዚየም ና የምርምር ማዕከል በወጣቶች ላይ ትልቅ ትኩረት ያደረገና እውቀትን ክህሎትንና አመለካከትን የሚያሳድግ እንዲሁም ስነ ምግባራቸውን በማነጽ ከግል ህይወታቸው አልፎ በሀገር ግንባታ ላይ አስተዋጽኦ የሚያበረክቱ ዜጎች እንዲሆኑ የሚያስችል ነው የተባለው የቴክኒክና ሙያ ስልጠና ቲቪቲ ና የወጣቶች ልቀት ማዕከል ና ሁለገብ የእናቶችና የህፃናት ሆስፒታል ናቸው። ቢላሉል ሀበሽ ባለፉት ዓመታት በተለይም በትምህርትና ስልጠና ዘርፍ፣ በስራ ፈጠራ፣ ነጻ የቀብር አገልግሎት፣ በቅርስ ጥበቃ ና የበጎ አድራጎት ስራዎች የሚታወቅ ነው። በዚህም ወላጆቻቸውን ላጡ፣ ለአረጋውያን፣ ለአካል ጉዳተኞች ና ድጋፍ ለሚሹ ለተለያዩ የማህበረሰብ ክፍሎች ድጋፍ ማድረጉን ገልጿል። ሰናቢል የተሰኘ የቢዝነስ ፎረም የኢትዮጵያ የአዲስ ስራ እድል አዋጅ ላይ በማተኮር ተካሄደ። ሙስሊም ተማሪዎች ሊግ ከሀላል ቢዝነስ ፎረም ጋር በመተባበር ሰናቢል የተሰኘ የቢዝነስ ፎረም ያካሄደው በዋሊያ መጽሐፍት ነው። እሁድ ህዳር 21 2018 የተከናወነው ሰናቢል ቢዝነስ ፎረም በዋነኝነት ያተኮረው በአዋጅ ቁጥር 1396 ህዝባር 2025 በወጣው የኢትዮጵያ የአዲስ ስራ እድል አዋጅ ላይ ነበር። በዚህ ለኢኖቬሽን እና ለዲጂታል ቢዝነሶች ከወጣው አዲስ የስራ ዕድል አዋጅ በተጨማሪም ልማት ባንክ ብድር የሚያመቻችባቸውን ቅድመ ሁኔታዎች ጋር በተመለከተ ሀሳቦች ቀርበዋል። በፎረሙ ላይ አዋጁን በተመለከተ በባለሙያ ማብራሪያ የቀረበ ሲሆን፣ ሌሎች ተወያዮችም ሀሳባቸውን ሰንዝረዋል። የመድረኩ አዘጋጆች እንደገለጹት የፎረሙ ዓላማ ወጣቶች አዲሱን አዋጅ በሚገባ ተረድተው ወደ ስራው አለም እንዲቀላቀሉ ና የእድሉ ተቋዳሽ እንዲሆኑ ያለመ ነው። ኢፋዳ ኢስላማዊ ድርጅት የሁለተኛ አመት የመክፈቻ ጉባኤ አካሄደ። ኢፋዳ ኢስላማዊ ድርጅት የሁለተኛ ዓመት የመክፈቻ ጉባኤውን እሁድ ኅዳር 21 2018 በአዲስ አበባ ኤሊያና ሆቴል አካሂዷል። በመርሃ ግብሩ ላይ የክልል እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊዎች የመገናኛ ብዙኃንን ጨምሮ የተለያዩ ተቋማት አመራሮች ተገኝተዋል። ድርጅቱ በዚህ የመርሃ ግብር ላይ እስካሁን ድረስ የተሰሩ እንዲሁም ቀጣይ እቅዶችን አቅርቧል። ባለፈው አንድ አመት ጊዜ ውስጥ በተለያዩ የሀገሪቱ ክፍሎች ያስቆፈራቸውን የውሃ ጉድጓ ችን አስተዋውቋል። የውሃ ጉድጓዶቹን ንጹህ ውሃ ባልተዳረሰባቸው የተለያዩ ገጠራማ ስፍራዎች የተሰሩ መሆናቸውን የድርጅቱ ኃላፊዎች ተናግረዋል። ኢፋዳ ኢስላማዊ ድርጅት በአመት ውስጥ ከፍተኛ ትብብርና እንቅስቃሴ ሲያደርጉ ነበሩ ላላቸው ግለሰቦች አባላትና ከፍተኛ አመራሮች እውቅና አበርክቷል። ኢፋዳ ኢስላማዊ ድርጅት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተመዘገበው በ2016 ነው። ከማህበረሰብ ድጋፍ በተጨማሪ ቋሚ ሳምንታዊ የኦንላይን መድረኮችን በማዘጋጀት ከ600 በላይ ተመላው ኢትዮጵያ የሚገኙ ሙስሊም ወንድና ሴቶችን የዲን ትምህርቶችን እንደሚሰጥ ይገልጻል።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 መመለስ የዘንድሮው የሀጅ ጉዞ ዋጋ 740 ብር መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ቆይታ በኋላ በመላው ዓለም ከ9 ሰዎች አንዱ ከስኳር ሕመም ጋር ይኖራል ሲል አዲስ ሪፖርት አመልክቷል። እንመለስበታለን፣ ይጠብቁን። ሳውዲ አረቢያ ኢትዮጵያውያንን ጨምሮ ከ1600 በላይ ሰዎች ድንበር ጥሰው ወደ ሀገሯ ሊገቡ ሲሉ በቁጥጥር ስር ማዋሏን አስታወቀች። የሳዑዲ የሀገር ውስጥ ጉዳዮች ሚኒስቴር ኢትዮጵያውያንን ጨምሮ በህገ ወጥ መንገድ ወደ ሀገሪቱ ለመግባት ሲሞክሩ ነበሩ ያለቻቸውን 1667 ሰዎች በቁጥጥር ስር ማዋላቸውን አስታውቋል። በቁጥጥር ስር ከዋሉት ውስጥ የኢትዮጵያውያን ዜጎች ቁጥር የተሰባበረ በመቶ መሆኑን የሚኒስቴሩ ሪፖርት ያመለክታል። ከኢትዮጵያውያን በተጨማሪ 42 በመቶ የመናውያን፣ እንዲሁም ቀሪው ከሌሎች ሀገሮች የተነሱ ናቸው። በተጨማሪም 31 ሰዎች በህገወጥ መንገድ ከሀገሪቱ ለመውጣት ሲሞክሩ መያዛቸውንም አክሏል። በተያያዘው የሳውዲ የጸጥታ ባለስልጣናት ባለፈው ሳምንት 21134 ሰዎችን በቁጥጥር ስር ማዋላቸውን ገልጸዋል። ገልፍ ኒውስ እንደዘገበው ከሆነ የሀገሪቱ እርምጃ በሀገር አቀፍ ደረጃ የነዋሪነት የድንበርና የሰራተኛ ጥሰቶች ላይ አነ ተጣጥሯል የተባለው ዘመቻ አካል መሆኑን የሀገር ውስጥ ጉዳዮች ሚኒስቴር አስታውቋል። ከበርካታ የመንግስት ኤጀንሲዎች ጋር በመቀናጀት ተደርጓል የተባለው ዘመቻው ከኅዳር 11 እስከ ኅዳር 27 2018 ባሉት ቀናት ውስጥ የተካሄደ ነው። በቁጥጥር ስር ከዋሉት መካከል 13128 የነዋሪነት፣ 4826 ደግሞ የድንበር ደህንነትን ደንቦችን ጥሰዋል ተብሏል። እንዲሁም 3180 ሰዎች የሰራተኛ ህጎችን በመጣስ ለእስር መዳረጋቸው ምክንያት ተጠቅሷል። ባለስልጣናት ህጻናት እንዳሉት የ2271 ግለሰቦች የጉዞ ሰነዶቻቸውን ለማግኘት ወደ ዲፕሎማሲያዊ ሚስዮኖቻቸው ልከዋል። 5078 ደግሞ የጉዞ ዝግጅቶቻቸው እንዲጠናቀቅ ተልከዋል። በተመሳሳይ ወቅት 11676 ሰዎች ከሀገር እንዲባረሩ መደረጉንም ጨምረው ተናግረዋል። ሳዑዲ በአጠቃላይ 31091 የውጭ ዜጎች ማለትም 29538 ወንዶችና 1553 ሴቶች ጉዳያቸው ህጋዊ ሂደትን ተከትሎ እየታየ መሆኑ ተገልጸዋል። የሳዑዲ ውስጥ ጉዳዮች ሚኒስቴር ህገወጥ ተግባር ላይ መጠለያ መጓጓዣ ወይም የትኛውም አይነት ድጋፍ የሚያደርግ ማንኛውም ሰው እስከ 15 ዓመት በሚደርስ እስራት ወይም እስከ 1 ሚሊዮን የሳውዲ ሪያል ቅጣት እንደሚጠብቀው አስጠንቅቋል። ጥቅም ላይ የዋሉ ተሽከርካሪዎችን ወይም ንብረቶችን ሊወርስ እንደሚችል አክሏል። በመላው ዓለም ከዘጠኝ ሰዎች አንዱ ከስኳር ሕመም ጋር ይኖራል ሲል አዲስ ሪፖርት አመለከተ። ዓለም አቀፉ የስኳር ሕመም ፌዴሬሽን በመላው ዓለም ደረጃ እድሜያቸው ከ20 እስከ 79 ያሉ 589 ሚሊዮን ሰዎች ማለትም ከዘጠኝ ሰዎች አንዱ ከስኳር ሕመም ጋር እንደሚኖር ያመለከተው አዲስ ይፋ ባደረገው ሪፖርት ነው። ከነዚህ መካከል 252 ሚሊዮን ሰዎች ምርመራ ያላካሄዱ መሆናቸውን የጠቆመው ሪፖርቱ ሳያውቁት በበሽታው ከፍተኛ ችግር ውስጥ ሊወድቁ እንደሚችሉ ይገልጻል። በ2024 ባወጣው ሪፖርት በስኳር በሽታ ሳቢያ በ9 ሴኮንድ ውስጥ አንድ ሰው እንደሚሞት አሳይቷል። ለስኳር በሽታ መድኃኒት የሚውለው ወጪ በዓለም አቀፍ ደረጃ አንድ ትሪሊየን የአሜሪካን ዶላር ተሻግሯል ተብሏል። ይህ ለበርካታ ታዳጊ ሀገራት ከባድ ፈተና የደቀነ ነው ተብሏል። የስኳር በሽታ በከፍተኛ ቁጥር ከተመዘገበባቸው ሀገሮች ውስጥ ቻይና 148 ሚሊዮን ዜጎቿን በመመዝገብ ቀዳሚውን ስፍራ ስትይዝ ህንድ፣ ፓኪስታን፣ ኢንዶኔዥያ፣ አሜሪካ፣ ሳውዲ አረቢያና ግብጽ ከ20 ሀገሮች ተርታ ተመድበዋል። የበሽታው ስርጭት በከፍተኛ መጠን ከ በሚስፋፋባቸው ሀያ ሀገሮች ውስጥ ፓኪስታን ቀዳሚውን ስፍራ ስትይዝ ኩዌትና ሞሪሸስም ተካተዋል። የዓለም አቀፉ የስኳር ሕመም ፌዴሬሽን ሪፖርት ታዳጊ ሀገሮች ቅድመ መከላከል እንዲሁም የቅድመ ምርመራ ግንዛቤ መስጠት ላይ ትኩረት በማድረግ መስራት እንዳለባቸው አክሏል። በሪፖርቱ መሰረት ከሆነ በ2050 የስኳር ሕሙማን ወደ 853 ሚሊዮን ከፍ ይላል የተባለ ሲሆን 81 በመቶ የሚሆኑት ዝቅተኛ ወይም መካከለኛ ገቢ ባላቸው ሀገሮች እንደሚሆን ተመላክቷል። የስኳር ሕመም በደም ውስጥ ያለው የግልኮስ መጠን ስኳር በቂ የኢንሱሊን ሆርሞን ማምረት አሊያም በትክክል ጥቅም ላይ ማዋል ባለመቻሉ የሚመጣ ስር የሰደደ በሽታ ነው። ውድ ተመልካቾች ለዛሬ ያዘጋጀነው ሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።